ከእስራኤል ጎን ነኝ፣ ከኢራን ጎን ነኝ። ሴጣን ይቁምብ የምን አባ ከእስራኤል ጎን ነው ከኢራን ጎን ነው የምትቆመው። ኢራን ይኑ አንድ ሊትር ነዳ ስንት እንደሆነ ታውቃል? 17 ሳንቲም። ኢትዮጵያ ለእንቁላል ስንት ነው? think about it ይኑ 10 ሚሊዮን ማትሞላ እስራኤል ጂዲፒዋ ስንት እንደሆነ ከአንድ ትሪሊየን በላይ ነው። እኛ ኢትዮጵያውያን ግን አምስት ቢሊዮን ማይሞላውን የአባይ ግድብን ለመገደብ አስራ አራት አመት ፈጅቶብናል። ማለቁንም ፈጣሪ ይወቀው። ምድረ ነቅሎ ሯጭ የቅቢያ አንጣሪ ልጅ የምን አባካ እስራኤልና ኢራን ሰላም። ሰላም ቤተሰብ ተመልካቾቼ እንዴት አደራችሁ እንዴት አረፈዳችሁልኝ? ዛሬ ለሁላችንም ትምህርት የሚሆን ነገር ይዤ መጥቻለሁ። አንዳንዴ ማዳሞች አያዩንም እያልን የምናደርገው ነገር ሳናቅ፣ ባለማወቅ ማለት ነው፣ አውቀን አይደለም። በእርግጥ አለማወቅ ነው ብዬ ነው የማስበው። እና በማይመለከትን ነገር የምናደርገው ነገር ዋጋ ያስከፍለናል። እህቶቼ እባካችሁን፣ እኛ ለእንጀራ ነው የወጣ ነው፣ ከደሃ ሀገር ነው የመጣ ነው፣ ችግር ነው የመጣ ነው እዚህ እና ለምንድን ነው ሌላ ችግር እላችን ላይ የምናመጣው? ሶሻል ሚዲያ ላይ ያለውና ግርም ነው የሚለኝ። ድል ለምናምን ድል ለምናምን እያላችሁ ጮቤያችሁ የምትረግጡ ነገር ለሀገራችሁ ጸልውን፣ ለምድር ለሰላም ጸልው። ከሞት ከጦርነት የሚመጣው ነገር የለም። እያያችሁ አይደለን ምን ያህል ሰሞኑን ያለው ነገር ፍርሃት፣ ድንጋጤው ደግሞ በቦታ ሆናችሁ ብታዩ ከዚህ በላይ ነው። ስለ ሰላም መጨነቅ ያለባችሁ እንጂ እኛ ደግሞ ሲቀጥል እኛ ምን ቤት ነን? ምን አገባን? እኛ አንዷ እህቴ እህታችን ማለት ነው እንግዲህ ምንም የምታውቀው ነገር የለም። ያ ጓደኞቿ ምናምን ሲያደርጉ አይታ ምንም በማታውቀው ነገር ፍሊተር አለ ቲክቶክ ውስጥ ሁላችንም ምንጠቀመው ፍሊተር አለ እና፣ ምንድን ነው የሆነ ሀገር ያስመርጣቸዋል፣ የምትፈልጉትን ሀገር ለምሳሌ ኢትዮጵያ ሊሆን ይችላል፣ የተለያየ ሀገር ይመጣል ፍሊተር፣ እያስመርጣቸዋል እና በዛ ፍሊተር አክት ማድረግ በዛ ባንዲራ ሀገር መጥፋት የሆነ የማይሆን ነገር ማሳየት ምናምን ነገር እና በጣም ነው የሚያስጠላ። እኛ ምን አገባን ስቲ የሆነ ነገር ብንሆን ማነው የሚጠይቅን? እንዶ ምንም ሳናደርግ እንዶ እየተንገላታ ነው፣ በሰው ሀገር እየተሰቃየን ነው። እንዴ ሌላ የምታስቡት ሁላችሁም አይደለም። ሌላ ችግር የለባችሁ፣ የሚያሳስባችሁ ጉዳይ የለም። እንዶ ምን አሳስባችሁ? ምን አገባችሁ ስለ ሌላ ሀገር? እንዴ ምን አገባችሁ? የምር ከፈለጋችሁ መናደር ትችላላችሁ፣ ግን እኔ አገባኝ ምን አገባኝን፣ እኔ ከደህ ሀገር ነው የመጣሁት። እኔ ድል ለምናምን፣ እኔ ምን ምን ማንም ያቀኝ ማን ነው የሚያቀኝ ሲጀመር፣ ማለት ነው ምን አገባኝ ስለ ሌላ ሀገር እና እባካችሁ፣ እራሳችሁን ጠብቁ። እች ልጅ እንግዲህ ማዳሞ አይታ ልትገላት ሽንት ቤት ውስጥ እየቆለፈችባት ነው የምትሄደው ማለት ነው። እገልሻለሁ፣ ቢሮ ውሰጂስ? የምን አባሽ ቢሮ፣ እዚሁ ነው የምገላግልሽ። በህይወትሽ ወደ ሀገርሽ ማገሚ፣ ወደ ቢሮሽም አትመለሽም። ሙሉ ቪዲዮውን ከቲክቶክ ውስጥ አስደለተችኛለች፣ ልትገለኝ ትንፋሽ እስኪያጥር ድረስ አንገቴን አንቃለች። በጣም ያሳዝናል። አያችሁ የሆነ በግደለሽነት የምናደርገው ነገር ዋጋ ያስከፍለናል። እህቶቼ ዋካችሁ ባለማወቅ ነው እንጂ ሲጀመር እንደዚ አይነት ነገር ሶሻል ሜዲያ ሰው አያየንም አይባልም። ሰው ይመለከተናል እንጂ እና እነሱ አያዩም እያላችሁ እንደዚ አይነት ነገር ማድረግ አትችሉም። የእውነቴን ነው። እኛ ምንም መፍት የለንም። እነሱ ቤት እስካለን ድረስ በስነ ስርአት እነሱን አክብረን ነው መኖሪያ ያለብን። ጭራሽ እነሱ እንደዚ አይነት ነገር አይመቻቸውም። እውነትን ለምሳሌ አሁን ይቅርታ አድርጉልኝና ወደ እምነት ምናምን አትውሰዱ። የኔ አሰሪዎች ክርስቲያን ናቸው፣ ግን ስለነዚህ እነዚህ አይነት ነገር መጥፎ ነገር እኔ እያወራው ብሰሙ ማርያምን ይገሉኛል። እነሱ እነሱ ጋር እንደዚ አይነት ነገር አይሰራም። እነሱ እርስ በራሳቸው ፍቅር አላቸው፣ አረቦች ማለት ነው። የእኔ ሰዎች ክርስቲያን ቢሆኑም ስለ ሌላ እነዚህ ሰዎች ስለ ጋዛ ሊሆን ይችላል ስለ ፊልስጤም፣ ስለ ኢራን ራቅ ሊሆን ይችላል። እኔ መጥፎ ነገር ባወራ እንደዚህ ፖስት አድርጌ ባዩት የምር አይለቁኝም። እውነቴን ነው የምላችሁ። የሆነ የሚለያቸው የሚያለያያቸው ነገር ብኖርም ግን እነሱ ይዋደዳሉ እርስ በራሳቸው ይደጋገፋሉ። እንደኛ ሀገር አይደለም። በጣም ነው እርስ በራሳቸው የሚደጋገፉትና እንደዚ አይነት ነገር ቢያደርጉ እነሱ የእኔ ሰዎች ክርስቲያን ናቸው ምናገባቸው ብዬ እንደው መጥፎ ነገር ሳ ባወራን እንኳን አይለቁኝ ማርያምን ነው የምላችሁና፣ እኔ ምን አገባኝ? ለእንጀራ ነው የመጣወት። ድህነት ነው ያመጣ። እነሱ ሁለቱም ኢራንም ሆነ ኢራቅም በጣም ያደጉ በብዙ ነገር የበለጸጉ እነሱ ጥጋብ ነው የሚያራግጣችሁ። አይደለ እንዴ እኛ ምን አገባን፣ ድል ለምናምን እያላችሁ፣ እባካችሁን ባለማወቅ የሚሰሩ ልጆች ከቪዲያችሁ ውስጥ ሰርዙ። እንደዚህ አይነት ነገር ፖስት አድርጋችሁ ከሆነ እንደዚህ ባንዲራቸው ላይ እየተፋችሁ ምናምን ብዙ የእኛ ልጆች አይቻለሁ። እውነቴን ነው የሚላችሁ። የምትወዱት ሀገር ሊኖራችሁ ይችላል፣ ግን እንደዚህ አይነት ነገር ሶሻል ሚዲያ ላይ አታድርጉ፣ እባካችሁን እኛ ለእንጀራ ነው የመጣነው እና። እንደዚህ አይነት ነገር አታድርጉ። እንደዚህ አይነት ነገር አድርገን አይደለም እንዲሁ ከመሬት ተነስቶ ነገር ነው የሚፈልጉት። ስንት ነገር ነው እየደረሰብን ያለው። አሁን የፈለጉትን ነገር የሚያደርጉ ቢያደርጉን ማን ወስዶ ነው የሚጠይቀን? ሲጀመር እኛ የሚጠይቀንም እንትን መንግስትም ሆነ ምንም የለንም እና እባካችሁ ከእንደዚህ አይነት ነገር ተቆጠቡ። ጊዜው ጥሩ አይደለም። ስቀጥል ደግሞ እኛ አያገባንም፣ ስለሌላ ሀገር አያገባንም። ፈጣሪ ስለ ሰላም ጸልዩ። እኛ ሰላም ነው የሚያወጣ ሰላም ለምድር ሰላም ለዓለም በሙሉ ሰላም አለመኖሩ አያችሁ። አሁን ኤርፖርቶች ተዘግቷል። በዚህ ሳምንት የሚሳፈሩ ልጆች መሳፈር አይችሉ ለምን? በሰላም እጦት ሰላም ምን ያህል ዋጋ እንዳለ አያችሁ አይደለም? እና ስለ ሰላም ጸልዩ በየእምነታችሁ። እሱ ነው የሚያዋጣን ና እኛም በማይመለከተን ነገር እባካችሁን ጎራ ፈጥራችሁ ግርግር አትፍጠሩ። ራሳችሁ ላይ ነው ችግር የምታመጡትና እህቶቼ እባካችሁን እራሳችሁን ጠብቆ እያየው ነበርና ቲክቶክ ላይ ዝም ብያ ያለው በጣም ገረመኛ ማለት ያለው አሁን ማዳሞች እንዴ ለምሳሌ ስልክ ቁጥር እስካላችሁ ድረስ ምንም እነሱ ፎሎ አደረጉም አላደረጉም፣ ዝም ብሎ ስክሮል ሲያደርጉ ይመጣል የእናንተ ቲክቶክ ማለት ነው። የግዴታ እነሱ ፎሎ ስላደረጉ ስላላደረጉ አይደለም። አሁን እኔ የእኔ ስልክ ቁጥር ያላችሁ ሰዎች ቲክቶክ የሚጠቀሙ ካሉ የእኔ ቪዲዮ ይመጣል፣ ስክሮር ሲያደርጉ ሲመለከቱ ይመጣል በአጋጣሚ ያህል እና እነሱ አያዩን ብላችሁ የማይሆን ነገር አታደርጉ እህቶች እባካችሁን ራሳችሁን ጠብቁ። እኛ ስንት የሚያሳስበን ነገር አለ። ሀገራችንንንም ሰላም ያደርግ ስለ ሰላም ስለ አላማችን ነው፣ ስለ መጣንበት አላማ ነው መጨነቅ ያለብን እንጂ ስለ እንደዛ በማይመለከተን ነገር እባካችሁን ራሳችሁን ጠብቁ እና ልጅቷ በጣም ፈርታለች። እገልሻለሁ እያለችኝ እያስፈራራችኝ ነው። ትፋሽ እስኪያጥር አንገቴን አንቃ ልደፋኝ ነው ልደፋኝ ነበራለች እና በጣም እነሱ ክፉ ናቸው። እውነተኝ ነው ምላቸው፣ እንዲሁ ይሄን ነገር አግኝቶ አይደለም። በጣም ከባድ ነው እህቶቼ፣ እባካቸውን ፖስት የምታረጉትን ነገር ጥንቃቄ አድርጉ፣ እራሳቸውን ጠብቁ። ስንት ነገር መስራት የሚችሉ ነገር አለ እንዴ! ምን ሆናቸውን እንደዚ አይነት ነገር የሚሰሩት? እና በጣም እሷ ያደረገችው ነገር ይሄ ባንዲራ እንትን ነው። ይህ ሀገር የሚያስመርጥ ባንዲራው አይደለ? ጭራሽ እንደዚ አይነት ነገር ስታደርግ አየች አጅሯ እሷ ቤት ቁጭ ብላ የራሷ ጉድ እና እንደዚህ አይነት ነገር አታድርጉ። እነሱ ደስ አይላቸው። ማርያምን የፈለገ ምለያይ እንትን ነገር እምነት ቢኖራቸውም እነሱ እርስ በርስ ይዋደዳሉ ና እባካችሁ እንደዛ አታድርጉ። የምትወዱት ሀገር ሊኖራችሁ ይችላል፣ ግን እንደዚህ አይነት ነገር ወታችሁ በማድረግ አይደለም ፍቅራችሁን የምትገልጹና፣ እባካችሁን እኛ የድሃ አገር ነን። አይመለከተንም ስለሌላ ስለ ሀገር ስጀመር እኛ ስለ መፈጠራችን የሚያውቁ ነገር የለም። እኛ ምን አገባን? እባካችሁን ራሳችሁን ጠብቁ። እንደዚህ አይነት ነገር ፖስት አድርጋችሁ ከሆነ ከቲክቶካችሁ ውስጥ አጥፉ። የሆነ ጊዜ ላያችሁ ይችላል እና በሰላም ወደ ሀገራችሁ ተመለሱ። እህቶቼ ከእንደዚህ አይነት ነገር ተቆጠቡ። ሁላችንም ፈጣሪ ጠብቀን። እኛ ብዙ ችግር አለብን። ያለብን ችግር ይበቃል እና ሌላ ችግር ላችን ላይ ማምጣት የለብንም። በያላችሁበት ሰላም ሁኑልኝ። አዳዲስ የሆናችሁ ሳብስክራይብ፣ ላይክ፣ ሼርም አርጉ። መልካም ጊዜ፣ መልካም ቆይታ። ቻው።